ጤንስጥልን፣ ውድ ተመልካቾቻችን ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ። የናንተ እጥረት ብርታት የናንተ ኢነርጂ ለኔም ኃይል ስለሆነኝ ስለሚጋባብኝ የተለያዩ ሀሳቦችን በበጎ ዥ ለመቅረብ ሞክራለሁ። ያ ማለት የተጣሩ ምንም አይነት ችግር የሌለባቸውን ወይንም ደግሞ ከዓለም አቀፍ መገናኛ ብዙሀና ከራሳችን አረዳድ አንጻር ያሉ ግልጽ የሆኑ መረጃዎችን ማጋራታችንን እንቀጥላለን። በምንም አይነት ሁኔታ የተሳሳቱ መረጃዎች ወይንም ደግሞ አንድ አይነት አንድ ወገን የሆነ ጉዳይን ይዘን አንቀርብም። ቢኒያም ካሴ ነኝ ዛሬ የመካከለኛው ምስራቅን ጉዳይ በድጋሚ ይዤላችሁ መጥቻለሁ። በተለይም ኢራንና እስራኤል ውጥረታቸው ከፍ ብሏል። እስራኤል ጥቃት ልትሰነዝር ትችላለች የሚል መረጃ ወጥቷል። ከእስራኤል ባሻገር ኢራንም በድጋሚ ማስጠንቀቂያ ሰጥታለች። ከዚህ ውጭም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግሊዝ፣ ፈረንሳይና ካናዳ ክደውናል ወይንም ደግሞ ከሃማስ ጎን ቆመዋል በሚል ሀሳብ ሰጥተዋል ወይንም ደግሞ መግለጫ ሰጥተዋል። እነዚህን ጉዳዮች የተመለከቱና የአሜሪካና የኢራን ድርድር የተመለከቱ መረጃዎችን ሰፋ አድርጌ አስመለክታችኋለሁ። ከዛም ባሻገር ከየመን የተነሳው የሁቲ ሰራዊቶች ጥቃት እንዲሁ እስራኤልን መትቷል። እስራኤል አምከኘዋለሁ ብላለች። የተለያዩ ሀሳቦችን ሰፋ አድርጌ አጋራችኋለሁ። ቢኒያም ካሴ ነኝ። ዛሬ ዛሬ የዓለማችን ፖለቲካ በሁቲዎቹ በየመኖቹ ማለት ነው ከኢራንና ከእስራኤል ጋር ባለው ውጥረት በተለያየ አቅጣጫ ተመዝኖ መልኩ ሊቀይር እንደሚችል ግምት የሚያሰጡ ጉዳዮች የበረቱ ሆነዋል። ሰፋ ያሉ መረጃዎች በተለያዩ አቅጣጫዎች ቢወጡም የእስራኤሉ ጠቅላይ ሚኒስትር ቤንያም ኔታንያሁ ጥቃት መሰንዘራቸው በኢራን ላይ እንደማይቀር እየተነገረ ይገኛል። በኢራን ላይ የሚሰነዘረው ጥቃት ደግሞ አሉታዊ ከመሆንም ባሻገር የዓለማችንን ፖለቲካ መልኩ ሊለውጥ የሚችል እንዲሁም አደገኛ እንደሆነ እየተነገረ ይገኛል ቴሄራን እጇን ጣጥፋ እንደማትቀመጥ ግልጽ ያደረገች ሲሆን ፖለቲካዊ አንደምታውም ሆነ አረዳዱ ከትላንቱ ዛሬ የተወሳሰበ ሆኗል ሁኔታዎችን በችግር መልክ ከመመልከት ለሰላም ጥረት ማድረግ አስፈላጊ እንደሆነ የዓለማችን ፖለቲከኞች መገንዘብ አቅቷቸዋል ዛሬ በምን መንገድ በምን ሁኔታ ከአፍሪካ ቀንድ እስከ መካከለኛው ምስራቅ ያለውን የፖለቲካ ውጥረት እናሻሽል የበርካቱ ውስጥ ጥያቄ ሆኗል ያም ሆኖ ግን እስራኤል ዛሬ በኢራን ላይ ጥቃት እንደምትሰነዝር መረጃዎች መውጣታቸው የመካከለኛው ምስራቅ ፖለቲካ አይደለም የቀይ ባህር እንዲሁም የዓለም ሊናወጥ እንደሚችል ሳይታለም የተፈታ ያደርገዋል። ይህን እንቅስቃሴ በየትኛው የፖለቲካ አጋጣሚና ውጥረት መፍትሄ ልናመጣው እንችላለን? በርካቶች በበርካታ ጉዳይ ሀሳብ ለማስቀመጥ ይሞክራሉ። እንዲህ አይነቶቹ አካሄዶች ደግሞ ሳይንቲስቶች ሳይሆኑ መፍትሄ የሚያመጡት የአሜሪካና የኢራን እንዲሁም የእስራኤል ፖለቲከኞች ናቸው እየተባለ ይገኛል። ታዲያ ከኢራን ጀርባ ያሉት እንደ ሩሲያና ቻይና ያሉ ሀይላት ደግሞ በፖለቲካውም ሆነ በተለያዩ አረዳዶች አብሮ መቀመጥ ካልቻሉ ከትላንቱ ዛሬ የዓለማችን ፖለቲካ ተወሳስቦ ሊቀጥል እንደሚችል ፍንጭ ይሰጣል። እንዲህ አይነቱ እንቅስቃሴ ደግሞ በተለያዩ ጊዜ ወይንም ደግሞ በቋሚ ጊዜ የሚሰራ ካልሆነ በስተቀር አንዴ ሌላ አንዴ ደግሞ ሲፈልጉ ወደ ድርድር፣ ሲፈልጉ ወደ ጦርነት እንቀጥላለን አይነት የፖለቲካ አቋም ከሆነ የምድራችን ፖለቲካም እንደታወከ ይቀጥላል። አለምም ከዚህ አንጻር የምትረዳው ነገር ጉዳዩን አወሳሳቢ ወይንም ጉዳዩን አሳሳቢ አድርጎት ይቀጥላል የሚል መረጃ በመጋራት ላይ ይገኛል። ግራ መጋባቱ በመካከለኛው ምስራቅ ፖለቲካ ዛሬም እንደቀጠለ ማሳያው የበዛ ሆኗል። ኢራንና አሜሪካ ለድርድሩ ለአምስተኛው ዙር ወደ ጣሊያን ሮም ለማቅናት ዝግጅት ላይ ሳሉ ኢራን እስራኤል በኒውክሌር ጣቢያ ላይ ጥቃት ከሰነዘረችብኝ ኃላፊነቱን አሜሪካ ጭምር ትወስዳታለች ማለቷ፣ እንግሊዝ ካናዳና ፈረንሳይ ከሀማስ ጎን ቆመዋል በሚል ኔታኒው መክሰሳቸው፣ ደቡባዊ ሊባኖስ አደገኛ ጥቃት በእስራኤል እንደተፈጸመበት መገለጹ በእርግጥም መካከለኛው ምስራቅ እንዲሁም ዓለም ፖለቲካቸው ለትንበያ አዳጋች ሆኖ እንደሚቀጥል ማሳያ ያደርገዋል። እስራኤል ኢራንን በተለይም ድርድሩ የማይሳካ ሆኖ ከታያት ከትራምፕ አረንጓዴውን ምልክት ተቀብላ ሳይቀር ልትመታት ዝግጅት ላይ ናት በሚል የአሜሪካ ባለስልጣናት ስማችን አይገለጽ በሚል ለሲኤንኤን መረጃ መስጠታቸው መሰማቱ በቴራን ፖለቲካ ውስጥ ጥርጣሬውን እያጎላ በድርድሩ ክፍተቱን የመሙላት አካሄዱን በጥያቄ ውስጥ እያጀበው ሊቀጥል ችሏል። ማሳያዎቹ የበዙ ሲሆኑ በ21932 ስኩዌር ኪሎ ሜትር እጅግ አነስተኛ ስፋቷ በሙሉ እስራኤል እንዴት ኢራን መድረስና ሚሳኤሎቻቸውን ማስወንጨፍ እንደሚችል እንደሚችሉ የእስራኤል አደገኛ ተዋጊ ጀቶች ከኤፍ 16 ከ35 ልምምድ እያደረጉ ነው። ይህ አይነቱ ልምምድ ደግሞ ቴል አቪቭ ለበርካታ አስርተ ዓመታት በመካከለኛው ምስራቅ የአየር ጥቃት ለመሰንዘር የምታደርገው አይነት ወታደራዊ ልምምድ በመሆኑ መንገዱ ሁሉ ወደ ቴህራን መሆኑን ተገንዝቧል የጦር አዋቂዎች ከቴህራን በኩል የሚወጡ መግለጫዎችም ይሄንኑ የሚያስረግጡ ሆነዋል። አስቸጋሪው ጉዳይ እስራኤል የምትሰነዝረው ጥቃት ከኢራን በኩል ምላሽ የሚኖረው መሆኑና የዋሽንግተንና የቴህራን የኒክሌር ድርድር በስጋት የታጀበ ሆኖ በቀጠለበት ሰዓት መሆኑ እንደሆነ ይነገራል። በዛ ላይ አያቶላዎቹ ዳዊት ቤንጎሮውያኑ በኒኩሌር ጣቢያዎቻችን ላይ ጥቃት አደረሱ ማለት ትርጉሙ ዋሽንግተን ከጀርባ አለችበት፣ ተሳትፎም አድርጋለች የሚል እየሆነ መምጣቱ ነው እንደ ምክንያት የሚያነሱት በመካከለኛው ምስራቅ እስራኤል ከሊባኖስ እስከ ሶሪያ ከየመን እስከ ኢራን ከግብጽ እስከ ኢራቅ በርካታ አስርት ዓመታት ልትመታ ስትል የምታደርገው ልምምድ ላይ መሰንበቷ ሆኗል። የጦር አዋቂዎች በኢራን ኒውክሌር ፕሮግራም ላይ ቁልፍ ውሳኔ ይተላልፍበታል የተባለው አምስተኛው ዙር በሮም ጣሊያን ከመካሄዱ በፊት ከኔታኒው በኩል የዚህ አይነት ዝግጅት መኖሩ መሰማቱ ደግሞ ትርጓሜውን ከባድና ውስብስብ አድርጎታል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃት ሊሰነዘርብን እንደሚችል ፍንጭ ሰጪ ዝግጅቶች ከአሜሪካ ሚዲያዎች ወጥተዋል። ለዚህ ደግሞ እስራኤል ብቻዋን አታድርገውም፣ አሜሪካ የሌለችበት አይሆንም በሚል ብርቱ መግለጫ በማስጠንቀቂያ መሰል መልእክት መስጠታቸው የተወሳሰበው ቀጠና መፍትሄ አቶ ሊዘልቅ ነው ወደ ሚል ፖለቲካዊና ወታደራዊ ድምዳሜ የሚወስድ አድርጎታል። ይህ ቀጥተኛ ንግግር ወደ ቀድሞ የራይሲ ዘመን ስንመለስ እንኳን ነበር፣ ነገር ግን ውጤት አልነበረውም። ማን ያውቃል፣ የአሁኑም ቢሆን ውጤት ያመጣል ብዬ አላስብም። በዚህ ተዘዋዋሪ ድርድር የአሜሪካ ተሳታፊዎች ትርጉም የለሽ ንግግር እንዳይኖራቸው ለመጠቆም ያህል አሜሪካ ኢራን ዩራንየም እንድታበለጽግ አትፈቅድላትም። ይህ ዋነኛው እርምጃቸው ነው። ማንም ግን የእነሱን ፈቃድ አይጠብቅም። በተለይም ዶናልድ ትራምፕ ኢራን በድርድሩ ካልተስማማች የቦምብ ናዳ ይወርድባታል በማለት ላይ በመሆናቸው ኔታኒውም ይህኑ አጋጣሚ መጠቀም ፍላጎቱ እንዳላቸው ይታወቃል። ለዚህም ነው ጉዳዩ ውስብስብ ሆኖ ይቀጥላል የሚባለው። አባሳራግጂ ለመንግስታቱ ድርጅት በጻፉት ደብዳቤያቸው የትኛውም አይነት የጽዮናውያኑ አገዛዝ ጥቃት ወይም ስጋትና ህገወጥ እንቅስቃሴዎችን ኢራን በጥብቅ ትቃወማለች አጽፋዊ ምላሽም ይኖራታል ሲሉ አስምረውባታል። የማያወላዳ ምላሽ ከፈለጉ ያርጉት ብለዋል አባሳራግጂ ይህ ደግሞ በእርግጥም ሁለቱ ኃይሎች መካከል ያለውን ወታደራዊ መለካካት ለሚያውቅ ሁኔታውን አደገኛና ፍራቻ ያዘለ አድርገዋል። ኢራን ከአንዴ አይል ሁለቴ በስድስት ወራት ልዩነት የእስራኤል አየር ክልልን ጥሳ መግባት መቻሏ፣ እንዲሁም እስራኤል እስማኤል ሃኒህን በመሀል ቴህራን ከመግደል እስከ ጥቅምቱ ኒውክሌር ጣቢያ ዘልቃ በመግባት የአያቶላዎችን አየር ክልል መጣሷ እንደ ማሳያ ይወሰዳል። ና መጠቃቃቱ ቀላል አይሆነም። ኢራን የመመታት ስጋቱ ከተጋረጠባት ልዩ እርምጃ ውስጥ ትገባለች ያሉት አባስ አራግቺ ለምንወስዳቸው አጸፋና ለምንከተላቸው መርሆች ሊረ ዳ የሚገባው የዓለም አቀፉ የአቶሚክ ኃይል ድርጅት ብቻ ይሆናል። እናም ባያደርጉት መልካም ነው ብለው ታርፈዋል። ይህ ደግሞ በ2015 ከ3.67 በመቶ ዩራኒየም ማበልጸግ አቅም በላይ መሄድ አትችልም የተባለችውን ኢራን ትራምፕ 2018 ላይ ትተውት በመውጣታቸው ከ60 በመቶ በላይ ዩራኒየም እንድታበለጽግ እድሉን ሰጧት፣ የበለጠ ቴህራን ተደራዳሪ አደረጓት። አሁን ደግሞ ውጥረቱ በእስራኤል የሚጨምርባት ከሆነ ኒውክሌር ጦር መሳሪያን ለመታጠቅ ቢበዛ ስምንት ቀናት ይፈጅባታል ለሚባላት ኢራን አቶሚክ ቦምቡን ታጥቀው እንዳታርፍ ስጋት ፈጥሮ ተናግሯል። ኢራን በአሁኑ ሰዓት ዜሮ የኒውክሌር ማብላላት አቅም ላይ እንድትሆን የትራምፕ ፍላጎት ሆኗል። ይህ ደግሞ የበለጠ ቴህራንን ወደ አቶሚክ ቦምብ መታጠቁ መንገዱን ይጠርግላታል። አባስ አራግጂ የአምስተኛው ዙር ድርድር የውጊያ አጀንዳው ዩራኔ ማበልጸግ ቴህራን ታቆም ነው የሚል ሀሳባቸውን ቀደም ብለው ሰጥተዋል። በየትኛውም የፖለቲካ መድረክ ኢራን የመደራደር እድሏን አሳልፋ ትሰጣለች ብሎ ማሰብ የኢራንን የበሰለ የፖለቲካ ኪድ አለመረዳት ነው የሚል አስተያየትም አራግጅ ሰጥተዋል። የእስላማዊት ኢራን ሪፐብሊክ አብዮታዊ ዘብ ኃይል ቴህራን በእስራኤል ከተመታች ሰዎች ቴል አቪቭ የሚጠብቃት ኢላማውን የጠበቀ አውዳሚ የሚሳኤል ጥቃት ነው በሚል በግልጽ ማስጠንቀቂያ ልኳል። የዘቡ ቃል አቀባይ አሊ መሐመድ ናይኒ ሊያስፈራሩን ይሞክራሉ፣ የተሳሳተ ስሌት ውስጥ ናቸው ከማለት ባለፈ የኢራኑ ሁለንተናዊ መሪ አይቶላሊ ሀመኔ ለሚያደርጉት ሁሉ ምላሽ በእጃችን ነው ብለዋል። በእርግጥ ከድርድሩ ባሻገር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዓለም አቀፍ ደረጃ ትችት ውስጥ በመሆናቸው በትልቁ ከአያቶላዎቹ ጋር ይጋፈጣሉ ለማለትም አስቸጋሪ ያደርገዋል I could never የብሪታንያ፣ ፈረንሳይ፣ ካናዳ እና ሌሎች መሪዎች ይህንን ቀላሉ እውነታ እንዳመለጣቸው መረዳት አልቻልኩ። አሁን እያደረጉ ያሉት የፊልስጤም አገር ምስረታ አቅድን ነው፣ ለተፈጠረ ሰቆቃ ዕውቅና ሰጥቶ ትልቁን ሽልማት ማበርከት ነው። ላለፉት ዐሥራ ስምንት ዓመታት ዲፋክቶ የፊልስጤም ግዛት ነበረችን ጋዛ በሚል ስም የሚጠራ ምን አገኘን? ሰላም በጭራሽ። ያገኘነው ከሆሎኮስት ወዲህ የከፋውን አስፈሪውን ሰቆቃ ነው።

ሲንስ ሆሎኮስት ኔታኒው የእንግሊዙ ኬርስተርመር የፈረንሳዩ ማክሮን የካናዳው ካርኔ ከሀማስ ጎን ቆመዋል፣ በታሪክ ከስተት ጎን ሆነዋል በሚል ሀሳባቸውን አጋርተዋል። በጋዛ ያለው ቀውስ መገታት አለበት፣ የፍልስጤም አገርነት ይረጋገጥ ማለት በአሁኑ ሰዓት አይሁዶች እንደ የዛኔው ጭፍጨፋ ሆሎኮስት ነገም ዛሬም ይለቁ ማለት ነው በሚል ተርጉመውታል። ጠቅላይ ሚኒስትር ቤንያሚን ኔታኒው ፍልስጤማውያንስ የሚል ጥያቄም ይነሳባቸዋል። ኔታኒው ሐማስ ፍላጎቱ እስራኤልን እና የአይሁድን ሕዝብ ከምድረ ገጽ ማጥፋት ዓላማው ነው እናም ለንደና ፓሪስ ደገፉት፣ ይላሉ። ከቀን ቀን እየተመለከትን ያለነው የማያባራ የቦምብ ጥቃት በንጹን ላይ ነው። እንደማስበው ሁሉንም ታሪክ መናገር ያሻል። ነገር ግን ብቸኛው መፍትሄ ያለን ይህ ነው። ይህ እሳት ነው። ምክንያቱም ለማብራራት እንኳን አይቻልም። ሽብርተኝነትን ንጹሃንን በመግደል መዋጋት አንችልም። የዚህ ሁሉ የፖለቲካ ትኩሳት እስራኤልን ብቻዋን ያስቀራታል ማለት አዳጋች ቢሆንም ታይቶ በማይታወቅ ሁኔታ ታሪካዊ ወዳጆቿ ሳይቀሩ ጀርባ የመስጠት ሂደት ላይ ናቸው ወደሚል ድምዳሜ ግን የሚወስድ ሆነዋል። እስራኤል በጋዛ የምትፈጽመው ወንጀልን በማስቀጠል ጠላት አሜሪካና ብሪታንያ በየመን ሪፐብሊክ ላይ አስከፊ ጥቃት ሰንዝረዋል። ሆዴዳህ፣ ታኢዝ፣ ሰና፣ ሃጃ እና ሳዳ ሰባ ጥቃት ደርሶባቸዋል። ጠላት አሜሪካና ብሪታንያ ሙሉ ኃላፊነት ይወስዳሉ፣ የየመንን ሕዝብ ለፈጸሙበት የወንጀል ድርጊታቸው ማለቴ ነው። ነገር ግን ምላሽ ሳይሰጠው አይታለፍም። ወለን የሙረ ዱነ ረድን ወዱነ ጋብ እስራኤል በዲፕሎማሲው ጫና ውስጥ ባለችበት ሰዓት ዛሬም አራተኛው ጥቃት በሳምንት ከየመን ተሰንዝሮባታል። ከመጋቢት ጀምሮ 38 ባለስቲክ ሚሳይሎች እንደተወነጨፉባት ይታወቃል። እስራኤል የዛሬውንም ሚሳይል አክሽፌዋለሁ ብላለች። ጦሯ ይህን ሲያረጋግጥ የአሜሪካና የኢራን ኒክሌር ድርድር ደግሞ በሮም ጣሊያን በቀይ መስመር ዛቻ ታጅቦ ሌላ መልክ አሰጥቶታል የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺና የአሜሪካ የመካከለኛው ምስራቅ ልዩ መልክተኛ ስቲቭ ዊትኮቭ በሮም ጣሊያን አምስተኛውን ዙር ድርድር ከማድረጋቸው በፊት በየመግለጫው ያሳዩት አካሄድ የቀይ መስመር መሆኑ ለኔታኒው ጥቃት ለመሰንዘር በር ከፋች አድርጎላቸዋል ለዚህም ነው ፖለቲከኞች በራሳቸው መንገድ ከትላንቱ ዛሬ አለምን ወደ ሰላም ጎዳና መውሰድ ካልቻሉ ሁኔታው የኒውክሌር ሰጥ አገባ በአለም ዙሪያ በተለይም በመካከለኛው ምስራቅ ያመጣል የሚባለው ኢራን የአሁኑ ጥቃት ችግሩ አሜሪካን በየመን ያላትን ዘመቻ ግልጽ የሆነ እስትራቴጂ የሌለው መሆኑን ያሳየ ነው። የሚፈልጉት ሁቲን ማጥፋት እና ከዚህ በላይ ለዓለም አቀፍ የመርከቦች እንቅስቃሴ ስጋት እንዳይሆን ነበር። ነገር ግን ያ አልሠራም።